ምስክርነት ምንድን ነው ብትሉ፣ ብዙ በስራ ዙሪያ ላይ ቀድመን ነበር ብር ሰጥተን ይህን የምንገዛ ነው የምናስገዛ ነው። እና ብዙ ገንዘብ ወደ ስምንት መቶ ሺህ መሰለን ብር ወደ ሶስት ሰዎች በትኘ ወሰዱና ያመጡ ነበር። በመሀል ላይ ያን ብር እንዳለ ከለከል ስከለክሎ እንደ ምን ይሻላል ብዬ በቃ ወንድማችን ነብይ ዘማች በቃ ፎቶ ይጸልያል። ክብር ለጌታ እሱን የሰጠን ጌታ ይባላል። ሃሌሉያ። አሁን ጸጋው ይጨመርልን። በቃ ለሰው ነው የምኖሩ። በቃ ውስጡን ምንም ያለው በእውነት በጌታ ቤት ሆኜ ነው የምናገር ነውና አያቁም። በቃ መሰለኝ ነው ሰው ቢያገኝ ሰው ቢፈወስ በቃ ደስ ይለዋል። ስለ እሱ በጌታ ቤት ነው የምናገር ነውና በተቻለው መጠን ጸልዩ። እግዚአብሔር ማስተዋል እንድሰጥ ጥበብ እንድሰጥ እግዚአብሔር እየሰጠውን አልራ በአግባቡ እንድወጣ በቤታቸው ጸልዩ። ዝም ብሎ መቀበላል። ፍር ለጌታ ይሁን። አገልጋይ ማለት በቃ ለእኛ ነው የምኖሩት። ነውና ጌታ ነው የሰጠል የሚሰጠን ጌታ ስሙ ይባል። ሃሌሉያ በቃ ደስ ይለኛል። አሁን በጌታ ቤት ነው የምናገረው። በጣም ነው መወደው እነዚህ ሰዎች አሁን ለኛ ጌታ ነው የሰጠን ማንንም አይደለምና። ብዙ ነው ሳይሳካ እንመለሳለን፣ ግን እንዲሁ ጌታ ስሙ ይባል ጌታ

እስከ ዛሬ ሰው ምን ብረዳኝ ተመለ አላቆም። በጌታ ቤት ነው የምናገረው አሉ። ግን እኔ ከኢየሱስ ወጪ ማንም የለኝም። ሃሌሉያ! ኢየሱስ ጌታ ነው። እነዚህ ገንዘቦች ገብቷሉ፣ ትቀጣቷል። እነሱም ደግሞ ራሱ ማለት ያመጣል። አሜን። መቶ ፐርሰንት አምናል። ለምን ጌታ ነው የገባ። አልቃ እየገባ ጌታ ነው። ማንም ትስ የደለ ማንም ዱላ ይዞ የደለም። ጌታ ራሱ ገብቷልና እያንዳንዱን ያነዳ ያመጣል። ሃሌሉያ! ኢየሱስ ጌታ ነው። ምገርመኝ ነገር ሁለተኛ ነገር እዚህ ስራ ላይ በጣም ውድድር ነው እንግዲህ እና ጓደኞችም እዚህ ያለው እና ውድድር ነው። ምናልባት መጋዘን ትንሽ ተጎደለ፣ ጓደኛም አተው ያያል። የሰው የሆነ እንዴት ነው ይላል። ውጭ ያለው ያያል። ደጋም የሚይዘው እራት በቃ ብቻ። ከዚያም በኋላ የሆነ ቁቁ ገብቼ ነበረና ይህን ቁቁ ማህበር ሻጭም አለ ግለሰው የሚሸጣል። ያ ወንድሜ ሄጃም አከርኩና ወንድሜ እንግዲህ ማበረሻትም የለን ግን እግዚአብሔር ይረዳኛል። እስከዛሬ የረዳውም ጌታ ነው። ለቱም ያውቃሉ ለቱ ጌታ ይረዳል ነው ብለው ትልነ ስለሚያውቁ ማለት። ከዛም በኋላ ጌታ ይረዳል። ደግሞ የሰው ድርሻ ስላለ ምናልባት ጅፍሰት ካለ፣ የምሸት ሰው ካለ ትልቅ ብዬ መውል ጓደኛዬ አጫውተ ነበረና ያን ነገር አመቻችቶ አገኝቻለሁ ብሎን አጫወተኝ። ሲያጫውት ብዬ ያን ተስማማ ተስማማውት በኋላ አሁን ዛሬ ዛሬ ነው፣ ከሳምንት በኋላ ነው ብሩ የሚሰጠነውና ዋስ አዘጋጅቼ ሌላ አራት ወገና አለ ምስትናባል ስድስት ሁሉ እኔ ብቻ ቀራው እኔ ብቻ ፈርመ ገንዘብ ነው ብትሉ 100

ሄዳስ ወጣ ልክ የኔዳ ወጣ። ሃሌሉያ ኢየሱስ ጌታ ጌታ ጌታ፣ ሃሌሉያ ማሳፍ ጌታ። ብዙዎች እንዳይደግ፣ ብዙዎች እንደበላ የማይፈልግ ጌታ፣ የሚዋጋ ስለ እኛ የሚዋጋ ጌታ ስሙ ይባረክ። እንዲሁ ደስ ይበላል። በእውነት ኢየሱስ ጌታ። አንድ ጓደኛዬ ደወለና

አዘጋጅተያል ያንተ ልብ እንድጎዳ አልፈልግም ባለሰው ዮሚ እንድጎዳ አልፈልግም ምን ለአንተ ምን ይመስላል ይሄ ቁቁ አልወሰድኩም ብወስድ አንድ ነገር ነው ስለዚህ አሁን ይህ መቶ ሺህ አወጥቼ ይሄ ቁቅ እንዴት ገዛለሁ ምን ይመስላል